ተነገራችሁ እኮ እኔ ምንድን ነው የምነግራችሁ? ምን አገኘህ? ምንድን ነው መስለምድሀት ቅጣቱ ምናምን አሳያት። እሷ አለችው፣ እንቀጣለን። የፈለገ ትበል። እሺ፣ ሻወር ግቡ። በል ዝም በል እስኪ፣ አንተ እሺ፣ አራት ሰዎች በቃ። እሺ፣ እንዲህ እንጣላለን ከዚህ በኋላ ያልቀጣት። እሱን ልቀጣ ነው። አይ እሱን እቀጣለሁ ለምን ከዚህ በኋላ አንድ ሊስን ቅጣት መቀጣት አለብኝ? አይመለከተኝም። ብዙም አልቀጣቸው ቅጣቶች አሉ። ብሩክ አሁን ብዙ ጊዜ ስለማንጫወት አሁን መከራከርም አልፈልግም፣ ግን የሚባል ነገር ለ እሺ ነጠላ ነው የምናደርገው።

ሰላም ሰከንድ ላይ ልቀቁት። ወይኔ በላቸው ዛሬ አንተ ጋር መግባት ጠቀመኝ። መስማም ደክሞ ነበር። እንዴት ልቀጣ? አትቀጣም። እኔ እናቴን እንደማ ትለግለኝ ነበር። እኔ አሁን እኮ ነው። ትዝም የለኝ ቅጣት እንዳትይ ከሞቼ አሁን አሁን ነው የምመጣኝ። አሁን ጃካ ደምሷል። ያስባል በደንብ። አሁን ከዚህ በኋላ በላቸው ስንቀጣቸው። ኧረ በነጣ ነው፣ አንበሳውም ይውረድ። አሁን በነጣ ነው። በቃ አንበሳውም ልቀቁት ዋላ ተጠቀሙት ነው ባዛው እየነካችሁ

አንቺ ጋር ብዙ እንትን ነው ነው ሶስት ብዙ ንግግር አልወድም። አይን በሳምንት በሳምንት የሚጠፋ ነው። በዚህ ሳምንት ውስጥ ግባና ያው ብዙ ግርግር አልፈልግም። ምን አብሮ

በቃ ሰው ላይ ማላጥ አ አሁን ዩኒቨርስ ምናምን አጥለቅልቁትሽ እሺ፣ እንቅጣ በላቸው እቃቸው አንዱ